ዛሬ እንግዲህ ወይዘሮ ማርታ ሰላምን ከቤት እንድትወጣ አናገረችው። ለባልየው አቶ ዘሬ ምን መለሰላት? እንዴ ማርታ ለልጆቻችንም ሆነ ለማንኛውም ነገር እሷ እኮ አስፈላጊ ናት አላት። ወይዘሮ ማርታ ጥያቄውን ተያይዘዋለች። እንዴ ደሬ እርሜ ልኳን እንደው እኛ ጋር ትኖራለች እንዴ? አለችው። ውድና የተከበራችሁ የቻናል ቤተሰቦች ላይክ፣ ሰብስክራይብ ያደረጋችሁ አበረታቱኝ። ወይዘሮ ማርታም ደሬ ሰላምዬ ወታ ራሷን ችላ የራሷን ሕይወት እንድትመራ እንገዛት አለችው። እሱም እኔእንጃ ለልጆቼ እኮ እንደ እሷ ምች ሰራተኛ አማገኝ አይመስለኝ። ካልሽ ደግሞ ራሷኗን ናግረት ምክንያቱም ፍቃደኛ ከሆነች ወጥታ ለመኖር ሲል መለሰላት። እሷም እንግዲህ ነግሪያት እነግርሃለሁ በማለትም ሰላም እና ዳጣ የሆደ ሆዳቸውን እያወሩ ነው። ሰላም አሁን እንግዲህ ስለ ዳጣ የተወለርሽ እንዴት አገኘሽ እያለቻት የወደ ወደዋን እያወጣጣቻት ነበር። ዳጣም አረ ሰላም ይብናትሽ፣ እኔ የሚወራ ታሪክ የለኝም፣ አንቺ ካለሽ አዋሪኝ አለቻት። ሰላምም አይ ዳጣ፣ መጀመሪያ የአንቺን ንገሪኝና ነው አለቻት። እንደው እንደሁ እየተወራሩ፣ አይ ግን ጋሽን እንዴት አገኘሽው እያለች እያወጣጣቻት ነው ወዲያውን ተያይዘውታል። እንግዲህ በጣም ይዋደዳሉ። እንግዲህ ዳጣ ሰላም እናቷ መሆኗን ማወቃ አይቀርም፣ ግን አሁን ሳይሆን ትንሽ ከቆየች ዳጣ የምትፈልገው እናቷን ማወቋ ነው። እና ማወቋ አይቀርም፣ እየቀረበ ነው። በነገራችን ላይ ዳጣና ሰላም በጣም ይመሳሰላሉ። እናትና ልጅ ናቸው ማለት ነው። አቶ ደረጀ ውጤቱን ሳያየው ወረቀቱን ዳጣ ራሴን አመመኝ አባቴ ዋ በማለት መዳኒን ሊያመጣላት ሲሄድ ወረቀቱን አንስታ ቆሻሻ ቦታ ጨመረችው። ዳጣም ያን ወረቀት እኔ ያልተማርኩም ወይን ያለመማሪ እያለች እየተቆላጨች ያን ወረቀትማ ለሞጌ ማስነበብ አለብ ብላ ዳጣ ወረቀቱን አንስታ ወደ ሞገስ ሄደች። ሞገስም አረበናት። ሞገስ እስኪ ወረቀት አንብበው የት አገኘሽው አላት። ሞገስም የታገኘሽው ዳጣ ያወረቀት ሲላት፣ ማን አይቶታል ካንች ሌላ አላት። አይ ንገረኝ እንጂ ስለ ውርስ ነው ስለምንድን ነው እያለች ዳጣም ፈራ ተባ እያለች ነበረ። ሆኖም ግን ዲኤንኤው እንግዲህ የዳጣ አባት መሆኑ ተረጋግጧል። ዳጣም አውቃለች። ወይን ያለ መማሪ ዛሬ አለች። ዳጣ እውነትም መማር አንዳንዴ አስፈላጊ ነው ይባላል። ማወቅ መማር በጣም ትልቅ ነገር ነው። እባካችሁ ከማለት ያወጣል እና አያለ መማሪ ብማር ኑሮ እያለችም ዳጣ ዛሬ ተቆላጭታለች። አቶ ደረጀ ያን ወረቀት ሳያነበው ወደ ወሬያቸውን ቀጠሉ። ወይዘሮ ማርታም እንግዲህ እያወራች ተያይዘው ወደ ክላሳቸው ገቡ። እሺ ናታል። ናታል በክላሱ እያነበበ መጽሐፍ ባለበት ሰዓት ኤቢ ተብዬዋ ገብታ ከፍታ እኔ እኮ ስለምወድ ነው እንደዚህ የምትሆነው ምንድን ነው ቆይ አንተ አይገባህም እንደ የሴሊ ስሜት አትረዳም እንዴ እያለች ናታልን ሆዱን ማባባቱን ይዘዋለች ናታልም እኔ አንቺን በፍቅር ደረጃ አልፈልግም ውድ ዋቴ በጣም የሚወዳቸው ቤተሰቦችሽ አንቺንም እንዲሄቴ ነው ማይሽ። ስለዚህ ያቀረብሽልኝ ነገር እውነቴ ነው የምልሽ እኔ ውስጥ የለም አላት። እሷም ምን አገናኘው እያለች ነገሮችን ታጭበረብርበታለች። ምክንያቱም እናታልሱን አይፈልግም እናታልሱን የሚያፍልክ ክልህቱ ነው። እና አሁን ከክላሴ ውጭልት ሲላት እንዴ ይሄ እኮ የአባቴ ቤት ነው እያልሽ መመጻደቅ ጀመረች። እና ያገባህም እያልሽ ነው አላት። እንደዛ ማለቴ ሳይሆን እኔ ወዳለው ስላልኩ ነው እንደዚህ የምትሆነው እያለችም ወዲያውን ቀጠለች። እኔ ኮስተር ያልኩብሽ ያቀረብሽልኝ ጥያቄ ስላልተመቸኝ ነው በማለትም መለሰላት። እንግዲህ አዜብ ናታልን ለማማለል ትሞክራለች። አንቺ እኮ ቆንጆነች ቆንጆ ነሽ እያለች አለምና ዳጣ ወሬያቸውን ይቀጥላሉ። በጣም እናትና ልጅ ሆነው ነው የሚያወሩት። እና እንግዲህ ወይዘሮ ማርታም ጥርጣሬ ገብቷታል። ሰራተኛ የቱ ትውጣ፣ ስንት አመቷ ብላ ያለችበት ምክንያት አለምን ጠርጥራት ነው። እውነቴን ነው የምላችሁ። ለዛ ነው እንድትወጣ ያፈለገችው። በቀደም ትናንትናው ቪዲዮ ላይ ከሰማችሁት ደግሞ እንደ እናትና ልጅ ሆናችኋል እያለች ነበረ። እና ይሄን ይመስላል እንግዲህ ይቀጥላል ፍትፈታው።